ብዙ ጊዜ ሰዎች ስለ ድብርት ያወራሉ። ስለ ድብርት ሁልጊዜ ህይወቱ ድብርት ውስጥ ያለ ሰው ወይም የሚጫጫናኝ ነገር አለ ይላሉ። በተለምዶ ብዙ ሰዎች ስሜታቸውን እንደየ አገላለጻቸው ወይም እንደየቋንቋቸው ይገልጻሉ። አንዳንዱ እየተጫጫናኝ ነው ይላል። አንዳንዱ በህይወቴ ውስጥ ምንም ደስተኛ አይደለሁም ይላል። አንዳንዱ ደግሞ በቃ ጠዋት ጠዋት ስነሳ ደስተኛ አይደለሁም ይላል። አንዳንዱ ደግሞ እንቅልፍ የለኝም እንቅልፍ የለኝም ይላል። አንዳንዱ ዱካክ ተጭኖኛል ይላል። ብቻ በተለያየ አይነት ቋንቋ ሰዎች ይገልጹታል፣ ይሄን ድብርትን፣ መጫጫንን፣ አለመነቃቃትን። በነገራችን ላይ እሱ ነገር አለመነቃቃት ሳይሆን እንትን ነው የአለመበርታት ነው እሱ ነገር፣ የሀይል መወሰድ ነው ድካም ነው። እሱ ነገር የአካላዊ ድካም አይደለም። አንዳንድ ሰው ስፖርት ሰርቶም ስሜቱ ደስተኛ አይሆን እንግዲህ የሰውነትን ሪላክሴሽን ከሚያመጡ እንቅስቃሴዎች አንዱ ስፖርት ነው። ለምን? ሰውነታችን በቂ የሆነ እንቅስቃሴ ስለሚያደርግ በቂ የሆነ ኦክሲጅን፣ በቂ የሆነ የደም ዝውውር ስለሚኖረው የሚጫጫንንም የደነዘዘውም ሰውነታችን ስለሚፋታ የሰውን ልጅ ከሚያዝናኑና ፈታ ከሚያደርጉ ነገሮች አንዱ ስፖርት ነው። ስፖርት የሰራ ሰው እንኳን ተጫጭኖት ያድራል ይውላል፣ እና ደስተኛ አይደለም። ጉዳዩ ምንድን ነው ይላል ብዙ ሰው ብዙ ሰው ለዚህ ነገር እንደ ችግርም አይተነው አናቅም፣ መድኃኒትም ተፈልገውለት አይታወቅም። ግን ቀላል የማይባል ጫና ነው የሚያደርስብን። ዛሬ የዚህን በስውር የሚጎዳንንና ጫና የሚፈጥርብንን ነገር ምክንያቱንና መድኃኒቱን ነው የምንነጋገረው። ምክንያቱ ላይ በደንብ እንነጋገራለን፣ መድኃኒቱን ደግሞ እንነጋገርና ከዚህ በኋላ መዳን ነው ማለት ነው፣ ከድብርት ከጭንቀት፣ ከጫና ወይም ደግሞ ከአለን የሕይወት መጓተት ማለት ነው። እኔ የሕይወት መጓተት ነው የምለው ህይወታችን የተጓተተ ነው። በቃ የሆነ ነገር እንሰራለን ብለን ጠዋት ሀሳባችን እንቀይራለን። ወይ የሆነ ነገር እናገኝና በዛ ሀሳብ ላይ ስናወጣ ስናወርድ እንውላለን። ብቻ ስራችን መርመጥመጥ ነው። በህይወታችን ላይ ምንም አይነት የተቆጠረ ነጥብ አይገኝም። ብዙ ጊዜ ምንድን ነው ይሄ ነገር እኔን እንዲህ ልፍስፍስ ያረገኝ? ይላል ብዙ ሰው። ምንድን ነው በየጊዜው ሀሳብ የሚቀያየረው? ትንሽ የሄድና ጥቅና ይደክመኛል። ምንድን ነው ይሄ ነገር ብለው ሰዎች የራሳቸው ነፃ አይሆኑም። ደስተኛ መሆን ይፈልጋሉ፣ ደስተኛ አይሆኑም። ምንድን ነው ችግሩ ይላሉ። ይሄ ከባድ የህይወት ካንሰር ነው። ምንድነው ይህንን ያመጣው ሲባል ሐሜት የሚባለው አደገኛ ነገር ነው። ሐሜት ብዙ ሰው ሐሜትን እንደ ቀላል ያየዋል ወይም ደግሞ ምንም ክብደት እንደሌለው ወይም ምንም ችግር እንደማይፈጥር ያርጎ ያየዋል። አንዳንዱ ሰው ደግሞ ሐሜት የህይወት አንዱ አካል ነው ብሎ ያምናል፣ ይናገራል። ግን አይደለም፣ እኔ በዚህ አልስማማም። ሐሜት የስራ ፈቶች እና የወረደ ጭንቅላት ያላቸው በተበላሸ ህይወት ውስጥ የሚኖሩ ሰዎች የህይወታቸው መገለጫ ነው እንጂ ሐሜት የህይወት አንዱ አካል አይደለም። በፍጹም አይደለም። ሐሜትን የህይወታችሁ አንዱ አካል አድርጋችሁ ከወሰዳችሁ እስከ ወዲያኛው በሽተኛ ነው የምትሆኑት። ስለዚህ ከዛሬ ጀምሮ ሐሜትን ማቆም ይኖርብናል። እንዴት ላቁም የሚለውን መጨረሻ ላይ እናየዋል በዋናነት ግን ይሄ ሀሜት የሚባለው ስንት አይነት ነው የሚለው አይነት አለው። በዋና ዋና መልኩ ስናየው አራት አይነት የሀሜት አይነት አለ አንደኛው ባልተረጋገጠ ነገር ላይ የምናወራው ይህም ሀሜት ነው ምንም የተረጋገጠ ነገር የለም ግን ከምንጩ እውነት ይሁን እውነታ ይሁን ዝም ብሎ ፈጠራ ይሁን ምክንያት ተደርጎ ፍንጭ ኖሮ ይሁን ያወሬ የሚወራው ምንም ማናቅም ብቻ ሲደርስ ቁጭ ብለን ማውራት ነው በጣም ጊዜ ሰጥተን ለሐሜት ጊዜ ሰው እንደሚሰጥ በእውነት ለህይወቱ ለመደበኛ ህይወቱ ሰው ጊዜ አይሰጥም ሐሜት ከተነሳ የሆነ ነገር ብዥ የሚል የሆነ አዲስ መረጃ ከመጣ ሰው ሊበላ ያለውንም ይተዋዋል እየራበው ያወራል ረሃቡን ይረሳዋል የሆነ ቦታ ሊሄድ ቸኩሎ ነበር ይቀመጣል ጉዳዩን ሁሉ ይረሳል በጣም መጥፎ ነው ይሄ ሐሜት እንዴት እንደሰለበን እንዴት ኃይላችንን አሟጦን እንዳደከመን ዛሬ በደንብ ነው የምናየው አንደኛው ይሄ ነው ያልተረጋገጠ ያልተጣራ ወሬ ላይ የሚናፈስ አሉባልታ ነው። እንዲሆነ እኮ እንዲተባል አሉ እንዲተደርጎ እንዲሆነ፣ ግን እውነቱ ይሁን አይሁን ምንም ግልጽ አይደለም። ስለዚህ ባልተረጋገጠ ነገር ላይ የምናወራው ወሬም ሐሜት ነው የሚባለው። ሁለተኛው የሐሜት አይነት ደግሞ በሚስጥር የተደረገ ነገር ሲያፈተልክ ወይ መረጃው ድንገት ሲወጣ በዛ ነገር ላይ ቁጭ ብለን አንዳንዱ እንዲያውም እዛው ያለ ሁሉ ይመስላል። ውሸትም ይለመዳል። በሐሜት ውስጥ ውሸትም ይመጣል። ለምን? ምንጩ ያልታወቀ ወሬም ሲነሳ ሚስጥር የነበረ ነገር አፈት ልኮም ሀሳቡ ሲወራ ሰዎች ወደ እውነት ያመጡታል። እውነት ያልሆነን ነገር ያልተረጋገጠን ነገር ወደ እውነት ማምጣት መዋሸት ነው፣ በራሱ ጉዳዩ እውነት አይሆንም። ይሄ በጣም መጥፎ ነው። ሰዎች እዛው ቦታው ላይ እንደነበሩ እከሌ ነግሮኛል የሚላሉ ፈጥረው ማንም ሳይነግራቸው እከሌ እኮ አብሮ ነበር ይላሉ። አንዳንዶቹ እኔም ነበርኩ ይላሉ። ግን ማንም አልነበረም። ያ ጉዳይ ሲፈጸም ጉዳዩ በሚስጥር ነው የተፈጸመው። እዛ ላይ ጊዜ እናጠፋለን። ጊዜያችንን ይወስድብናል። ኢነርጂያችንን ይወስድብናል። በጣም ብዙ ነገሮቻችን ነው የሚወስደው። ጊዜያችንን በጣም ይወስዳል። በተለይ ጊዜ በጣም ከባድ ነው። በጊዜ ውስጥ የሚያልፈን ነገር በጣም ብዙ ነው። ጊዜን በአግባቡ አለመጠቀም እጅግ በጣም ከባድ ነው። ገንዘብን አለአግባብ መጠቀም ምንም ችግር የለውም፣ በሆነ ጊዜ እናስተካክለዋለን። ምክንያቱም ገንዘብ ተደጋጋሚ ስለሚገኝ ማለት ነው። ያለፈን ጊዜ አግኝቶ መልሶ እንደገና በጊዜ መጠቀም ግን በጣም ከባድ ነው። ጊዜ ካለፈ አለፈ ነው። ብዙ ነገር ነው የሚያልፈን። ሁለተኛው በሚስጥር የተደረገ ነገር አፈት ልኮ ሲወጣ እዛ ላይ ረጅም ጊዜ ወስደን በጣም ስሜታዊ ሆነን ነው የምናወራው፣ እየዋሸንም ነው የምናወራው። ስለዚህ በሚስጥር የተደረገ ነገር ሰው የጉዳዩ አካል መሆንም ስለሚፈልግ ይዋሻል። በሶስተኛ ደረጃ በምንጠላው ሰው ላይ የምናወራው ወሬ ሐሜት ይባላል። በአራተኛ ደረጃ በምንቀናበት ሰው ላይ የምናወራው ወሬ ሐሜት ይባላል። እነዚህ አራቱን ስም ጨምቃቸው እጅግ በጣም ከባድ የሆነ አደገኛ የሆነ መንፈስ ነው ያላቸው። ስራ የመፍታት መንፈስ፣ ውሸት የመዋሸት መንፈስ፣ ሌሎችን የመጥላትና የማንጓጠጥ መንፈስ፣ በሌሎች ውድቀትና ብልሽት፣ በሌሎች ነውር አንጀቱ ስክርስ ድረስ መደሰት። እነዚህ በጣም አደገኛ በሽታ ናቸው። ይሄ ነው ድብርት የሚያመጣብን። ይውላቸው ዛሬ ላስታውሳቸው። ምንድን ነው የሚጫጫነኝ ትላለህ ምንድን ነው በህይወቴ እንደዚህ የምልፈሰፈሰው? ተያለሽ አይደል ሐሜት። ጊዜሽ አለፈ፣ የምትባረኪበት ጊዜሽ አለፈ፣ የምትሰሪበት ጊዜሽ አለፈ። ሐሜት ላይ ተቀምጠሽ፣ ሐሜት ላይ ተጥደሽ። አንዳንዱማ በቃ ድንች እንደተሞላ ብረድ ድስት፣ አንዴ ሐሜት ላይ ከተጣድ አይነቀልም። በቃ ይሄ በጣም አደገኛ ነው። ልብ ብላችሁ በራሳችሁ ላይ እስኪ ጥናት አድርጉ። ሐሜት የምታሙበት ቀንና ምንም አይነት ነገር ላለመስማት ክፋትም ቅናትም ሀሜት ውስጥም ሳትገቡ ትታቸው እስኪ ዋሉና፣ ለአንድ ሳምንት ለሁለት ሳምንት ለአንድ ወር እዩት ራሳችሁን ምን ያህል ሸክም እንደሚቀላችሁ። ፀሐይ እየመታችሁ እንኳን ፀሐይ እየመታችሁ አይመስላችሁም። ከባድና ጠንካራ ስራ እየሰራችሁ ምንም አይደክማችሁ። ምግብ አንዴ እንኳን በልታችሁ ለረጅም ሰዓት ትቆያላችሁ። ሀሜት አንዱ አንዱ ጨጓራንም ያበላሽ የኩላሊት በሽታ የሚያመጣው እውነት ነው። የምነግራቸው በደንብ አረጋግጡት። እኔ ያልተረጋገጠ ወር አላወራም። የጨጓራ የኩላሊት ችግር የሚያመጣው፣ የልብ ድካም፣ የሳምባ ችግር የሚያመጣው ሀሜት ነው። ለምንድነው ከተባለ ሀሜት ላይ ከፍተኛ የሆነ ኤነርጂ ነው የምናወጣው። ቅናት አለ፣ ጉጉት አለ፣ ብስጭት አለ፣ ራስን አለመመልከት አለ። ስለዚህ በጣም ከባድ ነው የሚሆነው፣ እረፍት አልባ ነው የምንሆነው። ሀሜት ውስጥ ከገባ በተለይ በምንጠላውና በምንቀናው ሰው ጊዜ አሳልፈን፣ ሁልጊዜ ጊዜ ሀሜት ላይ የምንውል ከሆነ በጣም አደገኛ ነው። የሚጫጫንን ሚስጥሩ እሱ ነው። ሌላ ነገር አይደለም። ስፖርትም እየሰራው ቡናም እየጠጣው የሚያነቃቃ ነገር እየወሰድኩ ምንድን ነው በቃ ምግብም ጫና ላለመፍጠር ጥሩ የሆኑ ምግቦችን እየመረጥኩ እየበላው ምንድን ነው የነገር እንቅልፍ አይወስደኝ። ተኝቼም በቃ ጠዋት ስነሳ ተመልሶ ተኛ ተኛ ነው የሚለኝ። ወጥቼም ከሰዎች ጋር ያለኝ ነገር በቃ ጥሩ አይደለም። በህይወቴ ደስተኛ አይደለሁም ይላል። ምን ሆነህ ነው ሲባል እኔ እንጃ አይ የስነ ልቦና ችግር ይኖር ቢሆን እንዲ ሐኪም ይህ እንዲ ረሱ ዛም አይደርስም ይላል። አንዳንዱ ሰው አንዳንዱ ይደብቃል፣ የባሰበት ይናገራል። ሚስጥሩ ግን ምንደው ታውቃለህ? ሐሜት ነው። ሐሜት በጣም መጥፎ ነው። ይሄ ዱካ ከምትለው እዛ ክፉ ሰዎች ያሉበት ቦታ፣ ክፉ ስራ የሚሰራበት ቦታ የዋለው መንፈስ ስታወራ፣ አንተ ጋር ይመጣል። ገመድ እየዘረጋህለት ነው ባጭሩ። ገመድ ስትወረውርለት፣ ያን ገመድ ይዞ ይመጣል፣ ያደቅሃል። ምንድን የነካኝ ትላለህ? ሐሜትህ ነው። ሐሜት በጣም አደገኛ ነው። አንዱን ብቻ ምክንያቱን እኒና እንዴት እንደሚጎዳን ሀሳቡን እንጨርሰው ሐሜት ስናማ ሁለት ኪሳራ ነው የምንከስረው። አንደኛ የምናማው ሰው ሊጎዳ አይችልም፣ በምናማው ሐሜት አይጎዳም። እንዲያውም የምንጠላውና የምንቀናበትን ሰው እያማን በሄድን ቁጥር ስተት በሰራ ሰው ስህተቱን ማረም ስንችል ችግር የለውም በቃ እያልፋል ብለን ምሕረት ማድረግ ስንችል ክፉ የሰራን ሰው ስናብጠለጥል፣ ስንንቅ፣ ስንጠላ፣ ስናወጣ ስንወርድ የምንውለው በራሱ ሰውየውን አያንጸውም። አንዱ ኪሳራችን ይሄ ነው። በሁለተኛ ደረጃ ደግሞ እዛ ጋ የነበረው ክፋት እዛ ጋ የነበረው ክፉ መንፈስ ሰዎችን ክፉ የሚያሰራቸው መንፈስ ስናወራ እነሱ ጋ ያለው ያ ክፉ መንፈስ እኛ ጋ ይመጣል ድብርት የሚለቅብን እሱ እኛ ድብርት ነው የምንለው ዱካክ ነው የምንለው ጫና ተፈጠረብኝ ህይወት የተልፈሰፈሰ ነው የምንለው አንዳንዱ እንዲያውም መተት ተሰርቶብኛል መሰለኝ የሚልም አለ ሰይጣን ለክፎኛል የሚል አለ ራስህን በገመድ ጎትተህ ያመጣኸው ያንን ክፉ መንፈስ በጣም ተመስጣችሁ እጅግ በጣም በጥልቀት ቁጭ ብላችሁ ተሰባሰባችሁ ስለ ሐሜት፣ ስለ አንዲት ሰው ብልግና ስታወሩ በእርግጠኝነት እዛ ጋር ያለው ክፉ መንፈስ እናንተ ጋር ይመጣል። እናንተ ናቸው የምትጠመዱት። ያደረገው ሰው አድርጎታል፣ አንዴ ይወጣለታል። ባደረገው ድርጊት ተጸጽቶ ወይ ትምህርት ይወስዳል ወይ በዛው ይቀጥላል። እናንተ ግን እስከ ወዲያኛው ሊድን ወደማይችል በሽታ ውስጥ ነው የምትገቡት። አይምሯችሁ እየታወከ ነው የሚሄደው፣ አይምሯችሁ እየተበላሸ ነው የሚሄደው። ስለዚህ የማያንጻችሁን ነገር አታውሩ የማይጠቅማችሁን ነገር አታውሩ በርግጥ ሰው ሆኖ አንድ ነገር ሲሰማ መቼም ዝም አይልም ሁሉንም ነገር ገፍተን ሁሉንም ነገር አታምጡብኝ ብለን አንችልም በቤተሰብም በጓደኛም በጎረቤትም ወሬ ይመጣል በስራ ባልደረባም ይመጣል በሚስትም በኩል በባለም በልጆችም በኩል ወሬ ይመጣል በቃ ወሬ የማንሰማበት እንዲያንን ነገሮችን የማናይበት አለም የለም እዚህ ምድር ላይ እስከምንኖር ሀሳቦቹ ይመጣሉ ግን ምንድነው ማድረግ ያለብን ሁለት ነገር ነው አንደኛ ነገሩ እርግጠኛ ነው አይደለም የሚለውን ማጣራት አለብን፣ መጠየቅ አለብን። በሁለተኛ ደረጃ እኔን ይመለከተኛል አይመለከተኝም ብለን ያንን ጉዳይ ፊታችን አስቀምጠን መመዘን አለብን። ያ ጉዳይ እኛን የማይመለከት ከሆነ በቃ ያልፈናል። የራሱ ጉዳይ። ከሌና ከሌ ሄደው እንዲህ አይነት ቦታ ሲቀብጡ ምናምን አየናቸው። ታዲያ ኔ ምን አገባኝ? ምንድነኝ? ያቺ የኔ ልጅ አደለች? የኔ ሚስት አደለች? የኔ እናት የኔ አክስት አደለች? ታዲያ ምንድነው? ምንድነኝ? እኔ አሁን እዛ ወሬውን መስማቴ ምንድነኝ? ምን ላድርግ? በቃ ይሄ እኔን አይመለከተኝም፣ አሳልፈዋል። የሚመለከተኝ ከሆነ ወይ ምከርልኝ ከሆነ ወይ አስተምርልኝ ከሆነ ወይ ደግሞ ነገሩን እንዴት ታይዋል፣ ሐሳብ ስጥና ከዚህ ነገር እንውጣ ከሆነ ጥሩ ሐሳብ እንሰጥበታል። ስለዚህ የማይመለከተን ከሆነ እናሳልፈዋል። ሌላው ነገሩ እውነት ነው አይደለም የሚለው ማጣራት ነው። ሁለተኛው እኔን ይመለከተኛል ወይ አይመለከተኝም ወይ ብለንም ሐሳቡን መመርመር አለብን። ካልተመለከተን ማሳለፍ ነው። የሚመለከተን ከሆነ ወደ መፍትሄው፣ ያ ሰው ቤተሰባችን ከሆነ የቅርብ ሰዋችን ከሆነ ጓደኛችን ከሆነ ዘመዳችን ከሆነ አብሮ አደጋችን ከሆነ ወይም ያ ሰው ለኛ ቅርብ ከሆነ የሚመለከተን ከሆነ ያንን ሰው ምን ማድረግ ነው? መጀመሪያ መጠየቅ ነው፣ ነገሩ እውነት ነው አይደለም? ከዛ ቀጥሎ ለምን እንዳደረገው ምክንያቱን መረዳት ነው። ከዛ ቀጥሎ ደግሞ እንዲህ አይነት ችግር ውስጥ ዳግም እንዳይገኝ ማገዝ ነው። በሐሳብም በእውቀትም በምክርም ያንን ሰው ማገዝ ነው። ሌላም ውስጡ ያን ነገር እንዲያደርግ የሚያስገድደው ክፉ ነገር ካለ እሱ ላይ ያለውን ያንን ክፉ ነገር ተረባርቦ አግዞ አይዞህ ብሎ ያ ነገር እንዳይደግም ማድረግ አለቀ። ከዛ ውጭ ግን ሌላ መፍትሄ አይኖረንም። ስለዚህ ምንድ ነው? ክፉ ወሬ የሚወራበትንም ሰው ያንን ሀሜት ስላወራ ልንጎዳው አንችልም። ሺ ጊዜ የጠላነውን ሰው ስናማው ብንውል እሱ እየተባረከ ይሄዳል፣ እኛ እየደቀቅን ነው የምንሄደው። የጠላነውን ሰው የምንቀናበትን ሰው ምንም ምክንያት ሳይኖረን የምንቀናበትን ሰው በተለይ ሁልጊዜ የምናማ ከሆነ ስለ እሱ ስናነሳ ስንጥል የምንል ከሆነ የእሱን ስም ስናጠልሽ ስናቆሽሽ የምንል ከሆነ ቆሻሻውን እኛንን የምንሸከመው እሱ ግን በእኛ ሀሜት እየነጻ እየነጻ እየተባረከ ያለፈን እየረገጠ ነው የሚሄደው። ሞኞች አትሁኑ። በእርግጠኝነት የምትጠሉትና የምትቀኑበትን ሰው ስላማችሁት ከእድገቱ አታስቆሙትም። እንደውም በረከት እየጨመራችሁለት ነው የምትሄዱት። በጣም አደገኛ ነው። እናንተ እየተሰለባችሁ ነው የምትሄዱት። ስኬት እየራቃችሁ፣ ፍቅር እየራቃችሁ፣ ውበት እየራቃችሁ እንዲሁም ሰውነታችሁ፣ ቆዳችሁ ሳይቀር እየተበላሸ እየተጨመዳደደ፣ አይናችሁ እየታመመ፣ አይምሯችሁ እየታመመ በሽተኛ ነው የምትሆኑ። ፀጉራችሁ እየረገፈ፣ ቆዳችሁ እያሳከካችሁ ችግር ውስጥ ነው የምትገቡት የእውነት አካላዊ በሽታ ራሱ ያጋጥማቸዋል። የምትጠሉትና የምትቀኑትበትን ሰው በየጊዜው አታንሱት። እንዲህ አይነት ነገር ሲገጥማችሁ እግዚአብሔር ይህን ሰው ከልቤ አውጣልኝ፣ ይህን ሰው ባክን ከህይወቴ ፈቀቅ አድርግልኝ ብላችሁ መጸለይ ነው። መጥፎ ነው። አንዳንድ መድራጅ ሰዎችም ቶሎ ከህይወታችን አይወጡም። ብዙ ነገር አድርገውን ሊሆን ይችላል፣ በትክክልም በድለውን ሊሆን ይችላል፣ ዝም ብለንም እየቀናንባቸው ሊሆን ይችላል፣ ሳንረዳቸውም ቀርተን ሊሆን ይችላል። ዞሮ ዞሮ ግን ከአቅም በላይ ከሆነ በእኛ አቅም ቁጥጥር የማናደርግበት ከሆነ ትልቁን መፍትሄ የሚሰጠው እግዚአብሔር። ስለዚህ እግዚአብሔር ሆይ ባክን ይሄን ሰው ከህይወቴ ፈቀቅ አድርግልኝ፣ ባክን ረፍትን ስጠኝ፣ ባክን ምህረትን ስጠኝ፣ ማስተዋልን ስጠኝ ወይ ያልተረዳሁት ነገር ካለ እንድረዳ አድርገኝ ብሎ መጸለይ ነው። እንዲህ እንዲህ አይነትን ነገር ከኛ ልፍ ማድረግ ነው። ይሄ በጣም መጥፎ ነገር። ስለዚህ ያንን ሰው ልንጎዳውም አንችልም። የባሰ ነው የሚባረከው። በሌላ በኩል ደግሞ ከችግሩም አናንጸው። አንዲት ሴት በባሏ ላይ ቀበጠች ከተባለ ዓመቱ ሙሉ ያን ወሬ ስናምሰው ብንል፣ በየቀኑ እየተቀመጠን እሷን ስናማ ብንል እሷ ከረከሰችው ርኩሰት ከዝሙቷም ልናነጻት አንችልም። ያጠፋችውንም ጥፋት ልንመልሰው አንችል። ይልቅ ልቅ ተጠግቶ ያ ሰው ቅርባችን ከሆነ መምከር ነው ማስተማር ነው። ከዛ ውጭ ግን ነገሩን መተው። ስለዚህ ከዛሬ ጀምሮ በእርግጠኝነት በራሳችሁ ላይ እስቲ ተግባራዊ ያድርጉና እዩት። በቃ የማይመለከታችሁ ነገር አትሸከሙ፣ አታውሩ። የሚመለከታችሁ ነገር ከሆነ ደግሞ ቀጥታ እርምጃ ውሰዱ። መምከር ከሆነ መምከር፣ ማስተማር ከሆነ ማስተማር፣ ያንን ሰው መጠየቅ ከሆነ መጠየቅ፣ ያ ሰው ከችግር እንዲወጣ ማድረግ ካለባችሁም ያን ሰው ከችግር እንዲወጣ መርዳት ያለበለዛ መዝጋት ነው። በቃ አለቀ። በቃ ትልቁ ችግራችሁ ይሄ ነው። በእርግጠኝነት በርግጠኝነት ልንገራችሁ፣ ቡና መጠጣት ሁሉ ታቆማላችሁ። እንዲያውም አንዳንዱ ሲጨንቀው ሲደብረው ሁሉ ቡና ይጠጣል። ደጋግሞ፣ በጣም ብዙ ስኒ ቡና ይጠጣል። በቃ ሌሊት ሁሉ እንቅልፍ ያጣል። ለምንድን ነው ማይደክመኝ ይላል። ጠዋት ደግሞ በአግባቡ ስራውን አይሰራም። ለምንድን ነው ካለ፣ ይሄንን በሰዎች መካከል የሚያወካውን ምናምንቴ መንፈስ ተሸክሞ ይውላል፣ ተሸክሞ ያድራል። እንዴ! ሰላም ይኖርሃል ታዲያ? ሰው ጸልዮ እንኳን ረፍት አይኖረውም። ሰው ከቤተ ክርስቲያን ተመልሶ እንኳን እንዴት መረጋጋት አይችልም? ሰው መስኪን ሄዶ ከአምላኩ ጋር ተነጋግሮ ተመልሶ እንኳን እንዴት ረፍትና በረከት አይኖረው ሁሌ መንቀዥቀዥ ምንድን ነው የሚያንቀሸቅሸኝ ካልክ ሐሜት የገዛ ባህሪህ የገዛ አመልህ የገዛ ጸባይህ ነው የሚያንቀሸቅሽህ ምንድን ነው የጎደለኝ ምንድን ነው ይሄ ነገር የሚዱካኩ ይሄ የሚጫጫነኝ ምንድን ነው ውጤታማ ያልሆንኩት ለምንድን ነው ካልክ ጂኒ ነዋ ራስህ ስበህ ያመጣው ጂኒ ነው ስለዚህ እሱን ነገር ከራስ ገለል አድርግ ማይመለከትህን አትሸከም ቆሻሻ ነገሮችን አትስማ በቂምና በጥላቻም ሰዎችን አታንሳ እስኪ ረፍት ይኑር በእርግጠኝነት በአንድ ወር ውስጥ ለውጡን ታዩታላችሁ ጤናማና ደስተኛ ትሆናላችሁ ብርቱና ጠንካራ ትሆናላችሁ በእርግጠኝነት በእርግጠኝነት ሀሜትን በጣም ትኩረት ስጡት ሀሜት ነው እያደቀቀን ያለው ይሄ የህይወታችን አደገኛ ካንሰር ነው። እንዳትሞቱ ከሐሜት ራሳችሁን ጠብቁ። አመሰግናለሁ ለነበረን ጊዜ። ደጉ አባታችን እግዚአብሔር የተመሰገነ ይሁን። በተወደደ አክብሮት እኔ አለማየሁ ነጋሽ ሃይሉ ሰላም ብያለሁ። ደህና ሁኑልኝ።